ከአልስፕሬስ ከአማዞን እቃ ለማዘዝ ያስፈልጋችሁ ግን ማስተር ካርድ የቸገራችሁ ለእናንተ የማስተር ካርድን ችግር ዛሬ በአጭሩ እንቋጫለን እያስባለሁ። ስለዚህ ይህም የዩቱብ ቻናል ሰብስክራይብ፣ ላይክ እያደረጋችሁት ቪዲዮን እስከ መጨረሻ ዩት። እሺ ፋሚሊዎቻችን ዛሬ የምናየው ከባይቢት አፕሊኬሽን እንዴት ማስተር ካርድ ወይም ባይቢት ካርድ ይባላል ስሙ ባይቢት ካርድ በነሳ በአን አይዲያችን ብቻ እንዴት እንደምናውጣ እሱ ነው የምናየው። በአንዳንድ ስቴፖቹን አሳያችኋለሁ። አሁን አፕሊኬሽኑን ከፍቼ ሴቶች ከከፈታችሁ በኋላ እንደዚህ ነገር ይመጣላችኋል። ሰው እዚህ ጋር ቀጥታ ሰርች ባሩ ላይ ሄዳችሁ ካርድ ብላችሁ ሰርች ታደርጋላችሁ። ከዛ እንደዚህ አይነት ነገር ይመጣላችኋል። ይህንን ክሊክ ታደርጋላችሁ። እንደዚህ ካደረጋችሁ በኋላ እንደ አይነት መቻዎች ይመጡላችኋል። አፕላይ ና አውት ብሉታላችሁ። ከዛ ካንትሪ ኦፍ ሬዚደንስ ኢትዮጵያ የሚለውን አውቶማቲካሊ ይመርጧል፣ ያው በአይ ፒ አድሬሳችሁ መሰረት። ቪፒኤን ምናምን ካበራችሁ አጥፉት። ከዛ ኮንፈርም ትሉታላችሁ። ቬሪፋይ ካደረጋችሁ እንደዚህ ራይት ምልክት ያመጣላችኋል። ቬሪፋይ ካደረጋችሁ ደግሞ ቬሪፊኬሽን ኤረር ምናምን ይላችኋቸው። ይሄንን ኔክስት ትሉታላችሁ። ይሄ መጀመሪያው ኤሊጂቢሊቲ ነው። ከዛ ከንትሪ አውቶማቲካል ኢትዮጵያ ይመርጣል። አድሬስ ኦፕሽን አለው። ይህንን አልሙራት ትችላላችሁ። ከዛ ሲቲ የሚለውን አዲስ አበባ ልበለው ወደ አዲስ አበባ ስለመኖር ፕሮቪንስ የሚለውም አዲስ አበባ ኢትዮጵያ ልበለው። ከዛ ፖስታል ኮድ የሚላለ ፖስታል ኮድ የምታስገቡት የየ አካባቢያችሁ ፖስታል ኮድ፣ አብዛኛው አዲስ አበባ አካባቢ ካላችሁ አንድ ሺ ነው። ሌሎች አካባቢዎች ካላችሁ ደግሞ የተለያየ ፖስታልኮድ አለ። ይሄ ጉግል ላይ ገብታችሁ የኢትዮጵያ ፖስታልኮድ ኮድ ብላችሁ ሰርች ብታደረጉ ዝርዝር መረጃ ያመጣላችኋል። ሰዎች ማድረግ ትችላላችሁ ወይም ደግሞ ቴሌግራም ቻናል ላይ ገብታችሁ ፖስታል ኮድ የምትሉ የሆነ ፒዲኤፍ እና የአዲስ አበባ የጅማ የአማራ ክልል የትግራይ እንደዚህ አካባቢ አካባቢዎቹን ፖስታል ኮድ ከዛ አዲስ አበባ ያለ ጊዜ ኮምሰር ብለዋለ። ከዛ እነዚህ አዲስ ኢንፎርሜሽኖች ትሞላላቸው። ዋትዚር ኢንክሪመንት ስታተስ የሚለውን ደግሞ ኤምፕሎድ አንኤምፕሎድ ና ማለት ትችላላቸው። ሲሆን አስገቡ አስገቡ ላቸኋል፣ ማስገባት አለባችሁ። ለምሳሌ እዚህ የሚያስመዘግ ቁጥራችሁ ዴስክሪፕሽን ላይ ኮድ ይላላችኋል። እሱን ትጠብቁና ታላቅላችሁ፣ ኢንተርኔታችሁን ቼክ አድርጉ ምናምን ገብቶልኛል። ስለዚህ እዚህ ጋር አስገባለሁ። በቴክስት እንዲቀላችሁ ይደወላችኋል። ሶስቱን ታነሱትና ላው አድርጋችሁ ቁጥሮ ታስገባላችሁ። ኢሜይል አረብ ያስገብታችኋል። ስለዚህ ቁጥራችሁ ላይ ነው። ይሄን ሁለቱን እንቀላችሁ። ይሄ ሪፈራል ኮዱ ኦፕሽናል ነው። ሶ ሁለቱን ቲክቲክ ከደረጋችሁ በኋላ ሰሚት ታላችሁ። ዩር ቨርቹዋል ካርድ አፕሊኬሽን ዛ አንደር ሪቪው ይላል። አንደር ሪቪው እያለ ነው። ከተወሰነ ጊዜ በኋላ ይመጣልናል ማለት ነው። እሺ፣ እዚህ ጋር ዩር ካርድ አፕሊኬሽን ዛ አፕሩቭድ ይላል። ስለዚህ ኢሜይልም ተልኮልኛል። ስለዚህ ገብቼ ሰዎቼ ካርቢን አይዋሉ ማለት ነው። ሶሱ ግን ከደረጉ በኋላ ካርቢን እያየሁት ነው። ይህንን የመሰማት ነው። ካርቢን ኔክስት ብዬ ያለኝ እዚ ነገር ነው። ስለዚህ መክፈል የሚችለው ዝርዝር ነገሩን አሳያቸዋል። ልክ በዚህ መሰረት ካርቢን ያሳይኛል ማለት ነው። በቃ ትክክለኛ ቨርቹዋል ካርድ ነው ማለት ኮፒ ማድረግ አለው ሰው እዚህ ጋር ካርዱ ጋር እንደምታዩት ምንም አይነት ባላንስ አያሳየኝም። ስለዚህ ከሌላ ወደዚህ ዲፖዚት አድርጌ ቤት ከዛ ትንሽ ረከስ ስለሚል የትራንዛክሽን ፊዩ ማለት ነው ጋር የተወሰነ ስላለኝ ማለት ወደዚህ ልካለው እዛው ሰየው ካርዱ ሁሉ በዚህ መሰረቱ ወደ ካርዱ ለመላክ ቤታ ከሌላ ኤክስቼንጅ ከባይናንስ ከኦኬክስ ወይም ደግሞ ከሌላ ከፈልጋችሁ መላክ ትችላላችሁ። አሁን ኦኬክስ ጋር ገብቻ ለው እዚጋ ሴንስ የሚለውን ነቃ ና ዊዝድሮ የሚለውን ነቃ ለው ዊዝድሮ ክሪፕቶ የሚለውን መጣ ለው ዩስዲቲ ነው የምፈልገው ኤክስቼንጅ ወንቼን ዋሌቶች ላይ ስለምልክ እንደዚህ ካርኩ በኋላ እዚጋ በመርጠው ቶን ነው እሱ ያሉት በኋላ፣ እዚህ ጋር አድሬሱን ፔስት አድርጋለሁ። ኮሜንቱንም ኮሜንቱን ኮፒ አድርጌ መጥቼ እዚህ ጋር ፔስት አድርጋለ ኮሜንቱንም ማክሲማም አስር ማርኮስኪሽ አንድ ምክንያቱም ከዛ ነው ምናልባት ግን ሌላ አብሮች የሚጠቀሙ ከሆነ ሊጨምርባቸው ይችላል። ስለዚህ የአሪፍ ስለሆነ ኮንፈርም ብለዋለሁ። ከዛ ዩዝ ፓስኪ ወይም ሌተር ብለዋለሁ። እሱን ያው በራሳችሁ መሄድ ትችላላችሁ። አስር ነጥብ ስምንት ዩሲዲቲ ወደዛኛው አካውንቲ መግባት አለበት ማለት ነው። ሰው እዚህ ጋር እንደምታዩት አሁን ከርዲ ባለንሱ አስር ነጥብ ሰባት ዩሲዲቲ አለው ማለት ነው። ስለዚህ እዚህ ጋር ያለውን እዚህ ጋር ለተለያዩ ክፍያዎች ልትጠቀሙበት ትችላላችሁ። ስለዚህ ይህን ይመስላል የከርዱ አወጣት